እንግዲህ ዝና ከመድብል በማብለጥ ዛሬ ዳጣን አገታት። ዳጣን ለመበቀል እዛውም እንዳለ ዝቶባት ነበረ። ዳጣን ባላሰበችው ሰዓት ብቻዋን ወደ ነቅድስት በምትሄድበት ወቅትም ጠብቆ ዝና አሁን ዳጣን በእጁ ቁጥጥር ስር አዋላት። እጅግ በጣም ያሳዝናል። ዳጣ እሱን በፔንሳ ለመቆራረጥ በሞከረችበት ሰዓት በእንክሻ አንገቷን ዘልዝሏት ነበረ። እናም ጠብቂ ወደፊት ገና ብዙ ነገር ታያለሽ በማለትም ዝቶባን ነበር፣ ይሄ አውሬ ዘንዶ እያለች ብዙ አልቅሳ። ሞገስና ሞገስና መድብል ነበር ያስጣሏት። ዛሬ ግን በሱ ቁጥጥር ስር ሆና ዝናሁን ለመድብል ዛተ። ተወኝ በስነ ስርዓት በክብር ልቀቀይ ብዬህ ነበረ። ይሄው በዙሪያ ብዙ ሰዎች እንዳሉ ስለማቅ አሁን በዙሪያ ታለችው አንዷ በእኔ እጅ ቁጥጥር ስር ውላለች አለው መድብል። የዚህን ጊዜ ድንጋጤው የሚሆነው ግራ ገባው። ቅድስትና ምሳሌ መሰሉት በኋላ ላይ ዳጣስ ሲላቸው እቤትዱ ዳጣ እስካሁን አልመጣችም፣ የት እንደገባች አላቅም አለች ቅድስት። ሰላም፣ ውድና የተከበራችሁ የምኞት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ ምሳሌ ቀጣይ ፓርት ይዘመተናል። እንግዲህ እንደሚታወቀው ዝና ከመድብል ለማምለጥ ቁልፉን እየፈታ ነበረ ማለት ነው። በዛን ሰዓት እነሱም እየተሯሯጡ ወደሱ እሱ በሚመጡበት ሰዓት እሱም ቁልፉ ቢገኝበትም በድጋሜ በሁለተኛው ሙከራ ግን ከዛ ቤት ወጥቶ የሚፈልገውን ማድረግ እንደሚችል ለራሱ አሳምኖ ነበረ። አሁን ግን ከዛ ቤት ወጥቶ በሚገርም ሁኔታና ባልጠበቀችው ሰዓት እንግዲህ እሷን አግቷት ይገኛል። ሌላው መድብል አሁን ትልቅ የእሳት ላይ ቅቤ ማለት እኔ ነኝ። አይገርም? አሁን እኔን መድፈር ሲያግተው በዙሪያ ባሉ ሰዎች ላይ መጣ። ዳጣን እንደት ብዬ ነው የማስለግጋት? የብሩክ ሲገርመኝ በዙሪያዬ ያሉትን ጨርሶ ሊወርድብኝና አጉል ሊያረግብኝ ነው አለ። እፍራታን እንግዲህ የካሊሙ ሳት ሰዎች አግተው ይዘዋት ሂደዋል። እንዲሁም ደግሞ መሀሊትን መሀሊት በአንቺ ምክንያት ትልቅ ጦስ ውስጥ ገባን እያለች ኤፍራታን ትወጋታለች። ሃሌ ሙሴሳ አሁን ኤፍራታ ዝና ያለበትን ቦታ እንድትናገር አስገደዳት እሷም ፈሪና ተጨናቂ ስለሆነች ሁሉንም ነገር አውጥታ ተናገረች። ግን ደግሞ ብትናገርም ነፃ አልወጣችም፣ እዛው እንድትቀር አደረጋት። ለጊዜው መሀሊትን ክንሽ ታስጨነቀ። በኋላ መሀሊት ምንም እንዳላረገች ሲረዳ ግን ደግሞ ፈቶ ለቀቀ። ና አሁን ዝናን ከይትም ከይትም ብለሽ ፈልገሽ ማንጣት አለብሽ፣ አለበለዚያ አንችም የሷ እጣፈንታ እዚህ ታግተሽ እንደምትቆይና ና እንደምትበሰብሽ ምንም ጥርጥር የለውም አላት። ማሊትም እየተጨነቀች እንዴ፣ እኔ ምን አረኩኝ? እኔ በደለበት ነው ይሄ ሁሉ የተፈጠረው? እዋክን ካሊ አለችው። የእኔ እቃ መንካት ማለት ምን ምን ማለት እንደሆነ እያንዳንዱሽን ያሳያቸዋለሁ ዝናን ትፈሩታላችሁ አይደል? ከሱ በላይ መፍራት ያለባችሁ እኔ ነኝ ወይዘሮ መሀሌት እያለም የጮኸባት ጀመር። መሀሌትም እሺ ብላ ተስማምታ ዝናን ከነ መድብል ማስለቀቅ እንዳለባት አምና መጣች። ዝና ግን አሁን እሱ ማንም ሰው ስለ ብሩኬቢ ጠይቀው መናገር አይፈልግም። ከመድብልም በላይ እንዳይሆን አድርጎ ቀጠቀጠው ግን ሊናገር ፈቃደኛ አይደለም። መድብልም ወንድም ያለበትን ቦታ ካልተናገርክ ስጋ ቆራርጬ እገላለሁ። ቢያንስ ባንተ ሞት ስንት የሚሰቃዩ ሰዎች ሰላም አግኝተው ይኖራሉ አለው። እሱም አድርገው፣ በቃ ግደለኝ ትገላገላለ ሲልም፣ አንተ ደግሞ ሚስቴን አግኝተሀት አታቀርም አሳያለሁ በማለትም ሞገስ ላይ ዛተበት። ሞገስም በእርግጥ ለዝና አንድ ቃል፣ ዝና ለመድብል አንድ ቃል ተናገረ። ኤውለክስ መድብል እስከ ዛሬ ነጻነት ኑሮ እንደፈለግ እስር ቤት የምትኖረው በዙሪያህ ሰው ስለሌለ ነው። ገባህ? የፈለግከውን ማድረግ የምችለው አሁን ግን በዙሪያህ በጣም ብዙ ሰዎች በዝተዋል። እነሱን እንዳታስጎዳ ብሎ ዝቶበት ነበረ። ይህን ጊዜ ሞገስ በንዴት ይህ ሁሉ ሴራ የምታደርገው አንተ በዙሪያ ሰው ስለሌለህ ነው አንተ ውሻ በማለትም ሊደበድበው ሞከረ። ቱ ብሎ ፊቱ ላይ ተፋበት። መድብል የቻለውን ያክል እየቀጠቀጠው ስለ ብሩክ ማወቅ ያለበትን ነገር አቅሞ የሚችለውን አደረገ። ግን ከዝና ስለ ብሩክ ምንም አይነት ፍንጭ የለም። አሁን ብሩክ ምንድን ነው መጣ ተገኘ? እያለች በጥያቄ የምታፋጥጠው ቅድስት መድብልን ጠየቀችው መድብልም ምንም ባረገው ምንም ሰውነት ይዛለ እንጂ ሊናገር ፈቃደኛ አይደለም አላት እሷም በዚህን ሰዓት ይገርማል እኔ ከምሳሌም ጥያቄ አልዳንኩም በቃ ውሸትም ሰለችኝ አባት የት ነው ምንድን ነው ምን እየሰራ ነው እያለች በስልክ እንኳ ያናገረንም እያለች አናዘዘችኝ በቃ እኔ ሰልችቶኛል አለች ማሌት ቅድስት ይኸውልሽ ቅድስት፣ ምንም ማድረግ አልችልም። ዝናን አግቶ ከማስቀያት በላይ ሌላ ምን አለ? ይህንን አደረኩኝ፣ ግን ስለ ብሩክ ፍንጭ ላገኝ አልቻልኩም። ምንም ማድረግ አለብኝ አላት። እሺ እንግዲህ ፈጣሪ ይወቅ አለች። በመቀጠል እንግዲህ በዚህ በቃ አሁን ተኚ፣ እኔም ለረፍት ላድርግ ብሎ ዝና ተኛ። ትንሽ እንደተኛ ግን በጨለማ የሆነ ሰው እየሰለለው እንደሆነ ባነን እናነቃ። ሀሌ ሙሴሳ ኢፍራታና ማሊት በተኙበት ድንገት በደረቀ ለሊት ዘው ብሎ አስደነገጣቸው። በራቸው ሲከፈት ሁለቱም በድንጋጤ አይናቸው ፈጦ ቆጭ አሉ። ግን ሀሌ ሙሴሳ ምህረት ስለሌለው ሁለቱንም ጥርግርግ አድርጎ እሱ የሚያግትበት ቦታ ወሰዳቸው። አሁን ኢፍራታ ላይ ትልቅ ቅጣት ደረሰባት። ኢፍራታ ብሩክ የብሩክ እጣ ፈንታ እንደሚያገኛት ምንም ጥርጥር የለውም። ይኸውልሽ ዝና ተገይቶ ከዛ ወጥቶ አንቺን እስከሚበቀልሽ ድረስ ከዚህ ከቤት አትውጪ። ምላስሽን ስቆርጥልሽ ደግሞ እውነታውን ትናገራለሽ በማለትም አስፈራራት። እንግዲህ ኢፍራታ ሁሉንም ነገር ፈሪ ስለሆነ ዝግዝግ አድርጋ ተናገረች። ባንቺ ጦስ እዚህ ሁሉ መከራ ገባሁኝ። አንቺ ጦሰኛ እያለች በጎን መሀሌት ታዝጋታለች። እና እፍራታ አሁን የገባችበት ችግር ውስጥ መድብል እንደማያድናት እርግጠኛ ሆነች። አያድንሽም፣ አይደርስልሽም፣ ከዚህ ከሰውዬ አላቀቅሽም ብዬሽ ነበረ። ያደረግሽው ትልቅ ስህተት ለአንቺ ብቻ ሳይሆን ለእኔም ተረፈኝ። አንቺን ማትረቤ እህ እያለቻት ነው ሌላው እንግዲህ ዳጥሻ ዝና አንገቷን በእንቅሻ ዘለዘላት። ሞገስና እንዲሁም ደግሞ መድብል ሩጠው ደርሰው አዳኗት። መድብል ዝና ላይ ቢያቀባብልም ግን ደግሞ ዝና የሚፈራ አይደለም። በዛን ሰዓት እሷን ሲያስጥሉ ፔንሳውን ጥላው ነበረ። ከዛም አጅሬ ወዬ ወደታይ ሲመለከት ፔንሳው ሲወድቅ እንትኑን ቁልፉን እሱ የታሰረበትን የሰንሰለት ቁልፍ አገኘ። በዛ ሰዓት ግን ምን ማድረግ እንዳለበት ጠንቅቆ አወቀ። አሁን ሁሉም ቶ ወጣ በማለት መድብልን ለማረጋጋት ይዘውት ወጡ። ግን ዝና ቁልፏን እንደምንም ብሎ በእግሯ አንጥቶ ከእጁ ላይ ደቀነ። ለመፍታት እየታገለ ባለበት ሰዓትም አሁን ላይ ይሆን አስታወሰች።

ከዛ የዚህን ጊዜ ዝና አስታወሰ። ልክናት ኮ ቁልፉስ ቁልፉ አለ እዛው ጥለኸዋል፣ እዛው ይችዋለ ሲነክሰኝ አለችው። ዳጣ የዚህን ጊዜ በሩጫ እየተሯሯጡ ሁለቱ ሶስቱም እዛ ሄዱ። ግን እንዴት እንዳሰቡትም ዝናያችን ቁልፍ ፈቶ ሊሄር ሲል ደረሱበት። ከዛም ደበደበው መድብል ግን በድጋሚ ዛተበት። ኤውልክ መድበል እማየውን ነገር ውስጥ እየገባ ነው። እኔ ስለምትለው ብሩክ እማቀው ነገር የለም። በሰላም ብትፈታኝ ልቅስ የተሻለ ነው፣ ቅጣትህ ሊቀልልህ ይችላል። ካልሆነ ግን እመነኝ ብዙ ችግር ውስጥ ትገባለህ አለው። እሱም አንተ ማናባክ ስለ ወንክ ነው እና የለም በማለትም መለሰለት። አሁን ግን በዝና በኩል ሁሉም የመድብል ቤተሰቦች ትልቅ የችግሩ ሰለባ ናቸው። በእርግጥ መሀሊት ራሱ አሳልፋ እንደሰጠችውና ብሩክ ያለበት አይመለስም ብላለች መሀሊት ሲለው፣ መድብል ዝና፣ አሁን መሀሊትም እንደከዳቸው ነቃ። መሀሊት ዝም ብላ ነው አለ። ቻናሉን ሰብስክራይብ